ጤና ይስጥልን ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። መንግስት የሕግ ማስከበር ስራውን በማጠናከር የአካባቢውን ሰላም እንዲያረጋግጥላቸው በራያ ቆቦ ወረዳ የዞብልና አካባቢ ነዋሪዎች ጠየቁ። ነዋሪዎቹ ከክልል ከፍተኛ የስራ ኃላፊዎች ጋር በወቅታዊ የሰላም ሁኔታ ዙሪያ ተወያይተዋል። አበሻን ላይ ተጨማሪ ይዘገባለሁ። በሰሜን ወሎ ዞን ራያ ቆቦ ወረዳ ከዞብል ቀበሌና አካባቢው ማህበረሰብ ጋር በወቅታዊ ጉዳዮች ዙሪያ ውይይት ተካሄደ። በውይይቱ የተገኙ የማህበረሰብ ክፍሎች መንግሥት አካባቢውን ከፅንፈኛው ቡድን ነፃ አውጥቶ ለውይይት ከህዝብ ጋር መገናኘት በመቻሉ ደስተኛ መሆናቸውን ገልጸዋል። ነዋሪዎች በዞብልና አካባቢው የተካሄደ ባለው ግጭት ምክንያት ለዘርፈ ብዙ ችግሮች መዳረጋቸውን ገልጸው መንግሥት እርምጃ እንዲወስድ ጠይቀዋል። እኛ ታረቁ ብንላቸውም ያስሩና ይገርፉና፣ አርሶ በላነነ እናንተም ታረቁልን፣ እነሱም ወንድሞቻችን መንግስትም እናት አባታችን። እኛ ሁለት አመታችን ለምንድ ነው ጦርነት አስከፊ ነው። እያየነው ነው፣ በወሬ ሳይሆን እያየነው ነው። ድሮ በቴሌቪዥን ስናየው ነበር፣ አሁን በይታ እያየነው ሰባት አመታችን። ጦርነት ክፉ ነው፣ አገር ያደያ ነው፣ ወላድ ያስለቅሳል። ተው ስንም አልሰሙንም። ወንድም ተማማሽ እየተጋደለ ማን መጣ? የሚዋጋው የወርቅ ነው፣ የጎንደር ነው፣ የጎጃም ሊ ነው፣ የዞብሊ ነው። መጫወቻ መጫወቻ ሁነ ነው እንጂ በእውነት ይሄ ጦርነት ተብሎ ይወጋል? የውጭ መንግስት ነው አባሶ ሲዋጎ ሲዋጉ ነበር። በጣም ጉዳቱ አንቀጥቅጦና አንቀጥቅጦታን ህዝቡ መማርም አርሶ መብራትም ሁሉም መጀመሪያ ሰላም ነው። ሰሜኑ ጦርነት ወቅት መጠነ ሰፊ ውድመት ያስተናገደውን የዞብልና አካባቢውን ህዝብ በመሰረተ ልማት ለማገዝ በፅንፈኛው ቡድን ረብሻ ምክንያት መስተጓጎሎች ተፈጽረዋል ያሉት ሰሜን ወሎ ዞን ዋና አስተዳዳሪ አቶ አራጌ መር ህብረተሰቡ ጽንፈኛውን ቡድን ሊያስቆመው ይገባል ብለዋል። ከሰሜን ወሎ ዞን 97 ትምህርት ቤቶችን ዘግቶ ከ60 ሺህ በላይ ተማሪዎችን ከትምህርት ገበታ ውጭ ያደረገ እርዳታውን በራሱ ወስኖ የከለከለ ልማት እንዲቆም ያደረገ ለእናንተ ብቻ ሀያ አራት ቢሊዮን ብር በአንድ ቀበሌ የተመደበውን የተወሰኑ አስራ ስምንት ቀበሌ ላይ ልማቱ እየተለማ ነው። የተወሰናችሁ ደግሞ ልማቱን ይሄንን አልተጠቀማችሁበትም። ስለዚህ ይሄ ሁሉ ያመጣው ምንድን ነው? ልማት አደናቃፊ ነው። ይህ ኃይል መከላከያ ሰራዊት በራያና አካባቢው ያለው የሕዝቡን ደህንነት ለመጠበቅ ነው ያሉት የሰሜን ምስራቅ ዕዝ ምክትል አዛዥ ሜጀር ጄኔራል ሻምበል ፈረደ ህዝቡ ከጎናቸው በመሆን ጽንፈኛውን ቡድን እንዲታገል መልእክት አስተላልፈዋል። እነዚህ መጥፎ አላማ ነው ያላቸው። ዋናውና ትልቁ ደግሞ የአማራን ህዝብ የበለጠ ምስቅልቅል ውስጥ የሚያስገባ ነው። አሁንም እያስገባ ያለ ነው። ስለዚህ እናንተም በርቱ፣ እኛም ከጎናችን ነን ብላችሁ በጋራ ልናደርገው ይገባል። በጦርነት ቁጥር አንድ ተጠቂው የአማራ ህዝብ ስለሆነ የመፍትሄውም አካል መሆን ያለበት ራሱ የአማራ ህዝብ ነው ያሉት የአማራ ክልል የኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ጽንፈኛው ቡድን የማን ተልዕኮ ፈጻሚ መሆኑ ግልጽ እየሆነ መምጣቱን ተናግረዋል። ህዝባችን ሌት ተቀን ሌት ተቀን በጉልበቱም በገንዘቡም በሀብቱም ሌት ተቀን ታግሎ ህወሀትን አሳፍሮ መልሷል። ነገር ግን እነዚህ ልጆች እንደሰማችሁት እንዳያችሁት እዚህ ህወሀት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያሉ እናንተ ምስክሮች ናችሁ። ዋጃ ስትሄዱ ታያላችሁ፣ አለማጣ ስትሄዱ ታያላችሁ። እነሱ ግን እዛው አካባቢ አሉ አንድ ጥይት አይተኩሱም ታው እንኳ ብለው አይናገሩ ይሄ ነው ለአማራ መቆርቆር ማለት ይሄ ነው ለአማራ ማሰብ ማለት የራያ ሕዝብ የማንነትና የወሰን ጥያቄ እንዳይመለስ ውሳኔውን በማደናቀፍ ዋናውን ድርሻ እየተወጣ ያሉት ጽንፈኛ ቡድኖቹ ናቸው ያሉት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ፍሳሐ ደሳለኝ የአማራ ሕዝብ የዚህም ቡድን ተግባር ተረድቶ በቃ ሊለው ይገባል ብለዋል። ይሄ ጫካ የወጣ ኃይል ከእናንተው ጉያ የወጣ የእናንተው አብራክ የወጣ ኃይል የአማራን ሕዝብ ጥያቄ እንደ ሽፋን በዳቦ ስም ይጠቀምበታል፣ ይምልበታል፣ ይገዘትበታል እንጂ የአማራ ሕዝብ ጥያቄን አጀንዳ ይዞ ጫካ የገባ ኃይል አይደለም። እነዚህ ኃይሎች ያኔ በድል የተጠናቀቀውንና በእኛ እጅ ገብቶ እያስተዳደር ነው የነበረውን አካባቢ እና ያኔ የአማራና የራያ ህዝብ የዞብል ህዝብ የታገለለትን ዋጋ የከፈለለትን ዓላማ ወደ ጎን ትተው ግን ከዞብል ህዝብ አብራኪ ወጡ፣ የራያ የማንነትና የወሰን ጥያቄ አሳልፈው ለመስጠት ፈረሱ ነው እያገለገሉ ያሉ ናቸው። ራያና አካባቢ ያለው ማህበረሰብ በዳበረ ባህላዊ ሴቱ ጫካ የገቡ ቡድኖችን በእርቅ ሰላማዊ ህይወታቸው እንዲቀጥሉ እንዲያረግም በመድረኩ ጥሪ ቀርቧል። በክልሉ ከ ሁለት መቶ ሺህ ሄክታር በላይ መሬት በበጋ መስኖ ስንዴ ዘር መሸፈኑን የአማራ ክልል ግብርና ቢሮ አስታወቀም። የክልልና የዞን የስራ ኃላፊዎች በደቡብ ወሎ ዞን መቅደላና ለጋምቦ ወረዳዎች የለማውን የበጋ መስኖ ስንዴ ክላስተር ተመልክተዋል። ተጨማሪውን አብረን እንከታተል። በደቡብ ወሎ ዞን በባለፉት ዓመታት ለበጋ መስኖ ስንዴ ልማት ልዩ ትኩረት ተሰጥቶ እየተሰራ ይገኛል። በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስትር አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉን ጨምሮ የክልልና የዞን የስራ ኃላፊዎች በዞኑ መቅደላ ወረዳ በመገኘት በ550 ሄክታር እንዲሁም በለጋምቦ ወረዳ በ1500 ሄክታር መሬት ላይ የለማውን የበጋ መስኖ ስንዴ ክላስተር ተመልክተዋል። በመስኖ ስራው ላይ የተሰማሩ አርሶ አደሮችም በባለፉት ጊዜያት ያገኙትን ልምድ በመጠቀም ዘንድሮም ውጤታማ ስራ ማከናወናቸውን ጠቅሰዋል። በፊት ተነበረው ማሳለፍ ነው። አሁን እየተሻለ ነው ያለው። ባለሙያ እና አመራር ባሳየን ስልት ስንጠቀም ዝም ብሎ ተዘፈቀደ የምንሰራው አሁን በሙያ የምንጠቀመው በጣም ለውጥ እያመጣ እያመጣም ነው ያለው። ታስካሁኑ በላይ ሙሉ ተስፋ እንዳለ ነው የማስቀምጠው። ተምነው ዘንድሮ በጣም ለውጥ አለሁ የተሻለ በዋጉም በሚነፋውም ባረሙ ስንዴ በያያዙም ውሃ በማጣጣቱ ቆንጆ ነው፣ በጣም ውጤት አለው። ስንዴው የሚያምር ነው እንደምታዩት ቆንጆ ነው። ዛላውም አሁን እንግዲህ ለምርት ያብቃ እንዲህ የሚያምር ነው። የደቡብ ወሎ ዞን ግብርና መምሪያ ኃላፊ አህመድ ጋለው በዞኑ ከ20ሺ ሄክታር በላይ መሬት በበጋ መስኖ ስንዴ ልማት መሸፈኑን ጠቅሰው ሰብሉን በጥሩ ሁኔታ ላይ እንደሚገኝ ተናግረዋል። በመስኖ እናሳካለን ብለን ካቀድ ነው ወደ 21500 ሄክታር ውስጥ ወደ 20318 ሄክታሩን ውጤታማ በሆነ መንገድ ይሰርተናል። በዚህ አመት የትኛው መረዳ ላይ የሚባሉ ሁኔታ ውጤታማ ስራ ሰርተናል። ሰፋፊ ክላስተሮች አሉን እንደ ነደረባ የጠቢ አባ ሶቆቱ፣ እንዲሁም ደግሞ ወረኢሉ አካባቢ ከአንድ ሺ ሄክታር በላይ ስፋት ያላቸው የስንዴ ክላስተሮች አሉን። እነዚህ ክላስተሮች አርሶ አደሩ በየጊዜው እየተማረበት ምሁራኑ እየተማረበት የሚቀጥልበት ሂደት ነው ያለው። አርሶ አደሩም የመስኖ ስንዴ ውጤታማነትን ከተሞክረው በማየት ልዩ ትኩረት በመስጠት ወደ ስራ መግባቱን የገለጹት አቶ አህመድ ስራውን በሜካኒዜሽን ለማከናወን መሰራቱንም አመላክተዋል። ባለፈው አመት ዘግይተን ነበር የዘራ ነው ዘግይተን በመዝራታችን በሆን ጊዜ ወቅት ውሀ ያጠረበት ሁኔታ ነበርና የነበረው ግድብ ውሀው ስለቀነሰ፣ በዚህ አመት ቀድመን በመዝራታችን ታሳስ ላይ የተሻለ ምርት ይዞ እናገኛለን። ሁለተኛው ትራክተር ጋር የይዞ መስራት ነው። ባለፉት አመታት በበሬ ነበር የምናርሰው፣ በዚህ አመት ደግሞ በትራክተር ጭምር ያረስንበት ሂደት ስላለ እሱ ማሻሻል ባለፈው አመት የአካባቢ ዘር ነበር የተጠቀምነው፣ በዚህ አመት ደግሞ ምርጥ ዘር የተጠቀምንበት አግባብ ነው። የቢጫ ዋግና መሰል በሽታዎች ችግር ነበሩ። በዚህ አመት ግን እነሱን ተቆጣጥረን የተሻለ ምርት የምናገኝበት ቤት ነው ያለው። በምክትል ርዕሰ መስረድ ማዕረግ የቅጥር ክላስተር አስተባባሪ ና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረሳህሉ የደወለ ዞን ባለፉት አመታት በበጋ መስኖ ስንዴ ልማት ስኬት ማስመዝገቡን ጠቅሰው በሄክታር እስከ ሀምሳ ኩንታል ምርት መገኘቱን ተናግረዋል። በክልል ደረጃ ከአመት አመት እየተሻሻለ ና እየጨመረ ነው የመጣው። በተለይ ደቡብ ወሎ ላይ ደግሞ በጣም ልምዱ የበለጠ ሰፍቶ መስኖ የሚገባባቸውን አካባቢዎች በሙሉ አርሶ አደሩን የኤክስቴንሽን ስራ በመስራት የህጋስ እንዴት ተጠቃሚ እንዲሆን አድርገውታል። አንድ ጥሩ ነገር እዚህ የታየው በአለፈው አመት ከፍተኛ ምርት ነው የተገኘ። ከፍተኛ ምርት ወደ ስልሳ አራት ኩንታል ፐር ሄክታር ተገኝተዋል። እዚህ በአቬሪጅ ከ ሀምሳ ኩንታል በላይ ነው የተገኘ። ይሄ በአማካይ ከአምሳ ኩንታል በላይ ምርት ማግኘት እዚህ አካባቢ ምን ያህል የምግብ ዋስትናን ከማረጋገጥና አርሶ አደሩን ገቢ ከማሳደግ አኳያ ያለው ተጽዕኖ በጣም ትልቅና ከባድ ነው ማለት ነው። በክልሉ ከ ሁለት መቶ ሺህ ሄክታር በላይ መሬት በበጋ መስኖ ስንዴ ልማት መሸፈኑን የጠቀሱት ዶክተር ድረስ በቀጣይም የመስኖ ልማትን ላይ ትኩረት በመስጠት እንደሚሰራ ተናግረዋል አንዳንድ የጸጥታ ችግር ባለባቸው አካባቢዎች የኤክስቴንሽን ስራው ቢተጓጎልብንም በዚህ ዓመት ከ ሁለት መቶ ሺህ በሄክታር በላይ መሬት በበጋ ስንዴ መሸፈን ችለናል። በአጠቃላይ መስኖ ልማት ላይ ትልቅ ያሳሰብ ለውጥ እየመጣ ነው ያለ ይሄ በሁሉም የአማራ ክልል ዞኖች ላይ እየተሰራ ነው ያለው ውሀ በሚገባባቸው አካባቢዎች ይህንን ለቀጣይ ማጠናክረን የምንቀጥልበት ትልቅ ኢኒሽቲቭ ነው ማለት ነው። በክልሉ ያሉ የውሀ አማራጮችን በሚገባ በመጠቀም የምግብ ዋስትናን ማረጋገጥ እንደሚገባም ተገልጿል። አሚኮ አማራ ኤፍኤም ደሴ 87.9 ወቅታዊ ሚዛናዊና ትክክለኛ መረጃዎችን በማድረስ በኩል ከፍተኛ ሚና እየተጫወተ መሆኑን የጣቢያው አድማጮች ተናገሩ። አሚኮ የዘገባ ፍታዊነትንና የሚዲያ ተደራሽነቱን ለማሳደግ እየሰራ መሆኑን የአማራ ኤፍኤም ደሴ 87.9 የሬዲዮ ጣቢያ ዋና አዘጋጅ ኤልያስ ሴድ ተናግረዋል። አማራ ኤፍኤም ደሴ 87.9 ስርጭት የጀመረበትን 11ኛ ዓመት በዓል አክብረዋል። አንተነጸጋዬ ተጨማሪውን ይነግረናል።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

የተወደዳችሁ አድማጮቻችን ስለ አብሮነታችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ የያዝናቸው ዜናዎቻችን የእስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ።